የኢትዮጵያና የቻይናዋ ሽንጂያን ግዛት የቢዝነስ ትብብር ኮንፈረንስ ዛሬ በአዲስ አበባ ተካሂደዋል። በዚህ የትብብር መድረክ ላይ የሁለቱ ሀገራት የተቋማት የስራ ኃላፊዎችና የኢንቨስትመንት ዘርፉ ባለድርሻ አካላት በተገኙበት የሀገራቱን ትብብር የሚያጠናክሩ ስምምነቶች ተፈርመዋል። ኢትዮጵያና ቻይና ዓመታትን የተሻገረ ትብብር እንዳላቸው የተነሳበት ይህ መድረክ ያለውን ትብብር ይበልጥ በኢንቨስትመንት ዘርፉ ማሳደግ እንዲቻል መሰል ኮንፈረንሶች አቅም እንደሚሆኑም ተጠቅሷል። ኢትዮጵያ ሀዝ ሎንግ ቤኔፊትድ ፍሮም ቻይና ሳፖርት ኢንፍራስትራክቸር። ኢትዮጵያ በመሰረተ ልማት ዘርጋ በርካታ በቴክኖሎጂ ሽግግር በኢንዱስትሪና በሰው ኃይል አቅም ግንባታ ረገድ ከቻይና ብዙ ተጠቅማለች። ከቻይና ጋር ተቀራርቦ በመስራትም ረገድ የሀገር በቀል ኢኮኖሚ ማሻሻያን በመተግበር የዘመናዊ ኢኮኖሚ ቁልፍ ዘርፎችን በማካተት የዳበረ ነፃ ገበያን የመፍጠር መሰረት ሆኗል። ይህንን ለማሳደግ የሚያስችሉ አማራጮችን ከመፍጠር አንጻር ኢትዮጵያ ዘርፈ ብዙ ምቹ ሁኔታዎችን እየፈጠረች ስለመሆኑም ነው የተገለጸው። የድጋፍና ትብብር አሁንም በግሉና በመንግስት ትብብር በማያወላውል አቅም ተጠናክሮ እንደሚቀጥል ተመላክቷል። የኢትዮጵያ መንግስት ወሳኝ የሚባሉ መዋቅራዊ ሪፎርሞችን ተግብረዋል። ተወዳዳሪነትና አካታችነትን ማስፈን የሚችል ሀገር በቀል የኢኮኖሚ ሪፎርምም አድርጓል። የዚህ ዋነኛ ዓላማም የኢንቨስትመንት ምህዳሩን ማስፋትና አዳዲስ አልሚዎችንም መሳብ ነው። የግሉ ዘርፍ ትብብር በተለይም እንደ ሲሲፒአይጂ ያሉ ጠንካራ ተቋማት ተሳትፎ ለኢትዮጵያ የኢኮኖሚ ሽግግር ትልቅ አስተዋጽኦ አለው። ኢትዮጵያስ ኢኮኖሚክ ከ55 ዓመት የተሻገረው የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ወደፊት እንዲቀጥል በቻይና መንግስት በኩል ያለው ቁርጠኝነት የዜጎችን ተጠቃሚነት እስከ ማረጋገጥ እንደሚቀጥልም ተነስተዋል። የሽንጃንግ ግዛት ጠንካራ ኢኮኖሚያዊ እድገት አለው። ይህ ስምምነት የቻይና አፍሪካን የቤጂንግ ጉባኤ ሀሳቦች ተግባራዊነት የሚያሳይ ነው። በኩባንያዎች መካከል የሚኖረውንም ትስስር የሚያሰፋ ነው። ቻይና ኢትዮጵያ እንደ ድልድይ ታገለግላለች የሚል እምነት አላት። በሁለቱም ሀገራት ያሉ ህዝቦች በተለያዩ ዘርፎች ተጠቃሚ እንዲሆኑም እንሰራለን። ቻይና ኢትዮጵያ በዚህ ኮንፈረንስ ላይ የተለያዩ ስምምነቶች የተፈጸሙ ሲሆን እነዚህ ስምምነቶች የሀገራቱን ትብብር ወደተሻለ ደረጃ እንዲያራምዱ በኢንዱስትሪው ዘርፍ የተፈጠሩ አመቺ ሁኔታዎች በርካታ ናቸው። ኢንቨስትመንት የሀገር ውስጥም የውጭ ሀገርም የምንፈልገውን እድገት ለማምጣት ትልቅ ድርሻ ይኖሯቸዋል። በተለይ የካፒታል ፍሰት በኢንቨስትመንት ሀገር ውስጥ ለመሳብ የተለያዩ ሪፎርሞችን አድርገናል። የቅድሚያ ሴክተሮችን ለይተናል። ይሄ የቀድሚያ ሴክተር የተለየበት ለእኛ ካላቸው ተነጻጻሪ ተወዳዳሪ ከመሆን አኳያ ነው። ሊያወዳድር የሚችል ነው። እነዚህን ሴክተሮች ለመሳብ ደግሞ የተለያየ ኢንቨስትመንቶችን ተካሂደዋል። በኢንዱስትሪያል ፓርክ መሰረተ ልማቶች፣ የሀይል አቅርቦት፣ የሰለጠነ የሰው ሀይል ከማቅረብ አኳያ፣ ኢንሴንቲቮችን ከመስጠት አኳያ በተለይ አዲስ ወደ ሀገር ውስጥ የሚገባ ኢንቨስተር የተለያየ አጓጊ የሆነ ኢንሴንቲቮች አሉ። አሁን የተደረጉ ስምምነቶችም ሆኑ ቀጣይ ስራዎች በሀገራቱ መሪዎች ደረጃ የተደረሱ ስምምነቶች መሬት እንዲይዙ የሚያደርጉ መሆናቸውም ተገልጿል። ቻይና የኢትዮጵያ ቀዳሚ የንግድ አጋር መሆን ችላለች። የኢንቨስትመንት ምንጭና የኢንጂነሪንግ ኮንስትራክሽን ትብብራችንም እጅግ ፍሬያማ ነው። የወደፊቱም ተስፋ የተጣለበትና ሁለቱን ሀገራት ተጠቃሚ የሚያደርግ ነው። በቅርብ ጊዜ በሀገራት መሪዎች የተደረሰው ስምምነትም የኢንቨስትመንት ትብብራቸው ጥልቅና ጠንካራ ሆኖ እንደሚቀጥል የሚያረጋግጥ ነው። በተለያዩ ዘርፎች በጋራ መስራት የሚያስችሉ ስምምነቶችም በዚህ መድረክ ተፈርመዋል።